የእግዚአብሔር ቃል ከመጽሐፍ ቅዱስ ውጭ የምማራቸው ነገሮች መጽሐፍ ቅዱሳዊ የሆኑ ትምህርቶችን በሙሉ በሙሉ የምማርበት የማቅበት እኔ ብቻ ሳልሆን የእኔ ተከታዮችን የእግዚአብሔርን ቃል እንዲያውቁ የሚደረገ የሃይማኖት መቀያየር ጉዳይ አይደለም። ኢየሱስን የግል አዳኝ አድርጎ የመቀበል ጉዳይ ነው፣ መጽሐፍ ቅዱሳዊ በሆነ ነገር፣ በሌላ አይደለም። ስለዚህ መጽሐፍ ቅዱስን እያንዳንዳችሁ ስትማሩ ወደ ክርስቶስ እየተጠጋችሁ ትሄዳላችሁ። አዳኙ እሱ ነው። ፈዋሽ እሱ ነው። በሱ ስም ብቻ የመዳን ስልጣን ተሰጥቷል፣ በሱ ስም። ስለዚህ እውነትም መንገድም ሕይወትም እኔ ነኝ ብሎ ቃል በቃል ነው ያስተማረን፣ ቃል በቃል እሱ ተናግሯል። ስለዚህ የተናገረውን ደግሞ ሌላ ነገር ሳንጨማምርበት መጽሐፍ ቅዱሳዊ በሆነ ነገር አስረዱኝ የሚል ትውልድ ተፈጥሯል። መጽሐፍ ቅዱሳዊ በሆነ ነገር አስረዱኝ የሚል ትውልድ ተፈጥሯል። በፊት ማንበብ የለም። አሁን ግን የሚያነብ ትውልድ ስለመጣ ምን ይጠይቃል ይጠይቃል። ብዙዎቹ ትዝታው ሳሙኤልን ላላችሁኝ፣ አይ እኔ ለምን መሰለ እሱ በእንትን ትንሽ የሚያስተምራቸው ነገር ብዙ ደስ አይለኝ፣ ብዙ ደስ አይለኝ። አልባሽ ኦርቶዶክስ እንድትሰደብብኝ አልፈልግም። ተከባብረን ወንጌል እንማራለን እንጂ ኦርቶዶክስን ለማንጓጠጥ በጭራሽ። ኦርቶዶክስን የሚያንጓጥብኝ አልወደም? ወንጌል ሲገባው የኦርቶዶክስ ልጅ ወንጌልን መስበክ ይጀምራል። ስለዚህ ትዝታው ከዛ ባህሪው ካልወጣ እኔ እኔ ደስ አይለኝ አሏች። መዋሸት አልችልም። ስለዚህ ትዝታው ሳሙኤል ኦርቶዶክስን ለማናደድ የኦርቶዶክስ ልጆችን ለማበሳጨት የሚሰራቸው ስራዎችን አልወድም። ሀቅ ነው፣ ነው የምናገረው። ስለዚህ አልወድም። እኔ አሁን ፓስተር ካሳሁንን የምወደው በፍቅር የሚሰራው ወንጌል ስለሆነ እነ በረከትንም ወደው እነ ወንጌላዊ ሳሚንም ወደው እነ ተክሉንም ወዳቸው። ወንጌላዊ ተክሉን ወደው ሌሎችንም ወዳቸው። በምን እነ ሜሎስንም በፍቅር ነው የሚሰብኩት ወንጌል። በፍቅር ነው የሚሰበከው ኢየሱስ ክርስቶስ በፍቅር ነው ወንጌል። ሶስት ዓመት ነው ኢየሱስ የሰበከው ሶስት ዓመት አዳኝነቱም ሶስት ዓመት ነው የሰበከው ዓለሙን ላይ ተቀለቀለቀው በሶስት ዓመት በፍቅር ነው ወንጌል። በፍቅር ሲሆን ምን ይሆናል? ፍቅር ያመጣል። እየሰደብከኝ ፍቅር አይመጣል። በጋሻውን አመጣዋለሁ። እግዚአብሔር ከንዳኝ የቅዱሴ በጣም ወዳጁ ነው ይመጣል ብዬ አስባለሁ። ሌሎችም በፍቅር የሚሰብኩ በሙሉ እና ምናልባት የትዝታው እኔ ይቅርታ አርጉልኝ፣ ትምህርቱ አይመችኝ። የትዝታው ትምህርት አይመች አሏሽማ። መዋሸት አልችልም። ምክንያቱም ኦርቶዶክስ ቤቴናት እንድትሰደብ፣ እንድትዋርድ አልፈልግም። ውርደታዋ ሳይሆን ትምህርቱን መስተካከል አለበት። አዎ ትምህርቱ ይስተካከላል። ስለዚህ ብዙ የሚማሩ አሉ እንጂ መበሻሸቅ ሊሆን አላርግም። ያ ስለዚህ ያን እናደርጋለን። ደስ የሚል ትምህርት የለውም። ቢስተካከል ደስ ይለኛል። ኤርሜሻ እንትን ይዞ ነው አይኑ አንዳንዴ አግሬሲቭ ሊሆን ይችላል። ብዙ እውነት ስላለው ብዙ ነገር ስለሚያነብ ነው ኤርሜሻ ትንሽ አግሬሲቭ ሊሆን የሚችለው ስለዚህ እንደዛ ነው የምናገረው። ካስተካከለ ትዝታው ሳሙኤል ካስተካከለ ካስተካከለ ችግር የለው ተቀራርበን እናወራለን። ሁላችንም እኔም ሳጠፋ ነገሩ ሳጠፋ የሆን ያጥፍታል ይሄ ነገር ልክ አይደለም ማለት አለባቸው አለባቸው ማናችንም ስናጠፋ መተቸት አለብን። ስጋ አልባሽ ስጋ አልባሽ አርቲስት ማን ሸዋፈራው፣ የስ ሸዋፈራው በጣም መወደው ነው። ከበፊትም ከበፊትም መወደው ነው። ነቢይ ጥላሁን፣ እሺ አላውቀውም፣ ግን ታስተዋውቅኝ ያላችሁ ጥላሁንን፣ እሺ ደስ ይለኛል። ያያ ግን አንዳንድ ያለ አደለ የሚበሽቁበት ሰው ሊበሽቅበት አይገባም። ሰው ወንጌልን ሊረካበት እንጂ ሊበሽቅ አይገባም። የኔን የሚያስቆጣ ስሜት ካመጣ አልሰበከኝም። እንድበሽቅ ሳይሆን አንድ ሰው ወንጌልን ሲሰብክ ክርስቶስ ማንንም ሲያስቆጣ አልነበረው፣ ሲናደዱበት አልነበረው። ሲመጡ ጥያቄያቸውን በፍቅር ነው የሚመልሰው። ፍቅር ከሞላበት ነገሮች ይስተካከላሉ። አዎ፣ ዮናታን ይመጣል። ከዮናታን ጋር እኮ እኔ ንጎ ያልኩበት እንጂ እሱ ተናግሮኝ አያውቅም። እኔ ንጎ ምልብን ጓር እንጅ እኔ ታውቃላችሁ። ስለዚህ ትዝታውን ትንሽ ትንሽ እንትኑን ቢስተካከል ደስ ይለህ። ጥበቡ ወርቅዬ የቲክታክ ሰው አይደለም። በጣም ወዳጄ ነው ጓደኛዬ የቲክ ታክ ሰው አይደለም። መጽሐፍ ቅዱስን አርባ ሰባት ጊዜ አንብቧል። አርባ ሰባት ጊዜ በቃ የሚያነበው መጽሐፍ ቅዱስ ብቻ። ምን አይነት ብርዳት እግዚአብሔር እንደሰጠው የሚገርም ነው። እንግዲህ አልስቡ ፌመስ ነው፣ ገንዘብ አለው፣ እንደፈለገ መሆን የሚችል ሰው ነው። በጣም የታወቀ ነው። እንግዲህ በእንትኑ በሙዚቃው ብሄር ከቴዲ አፍር ጋር የሚስተካከል ነበር ሙዚቃውን ቢቀጥልበት እርግጠኛው እኛ ይናገራሉ። ከቴዲ አፍሮ ጋር እጅ ለእጅ የሚያያዙ ስራ ነው ያልከው። በጣም ይችላል። ያንን ሁላ ትቶ ጌታን መቀበል ውይ፣ ምን ያህል ጌታ ሀያልና እና ፍቅር እንደሆነ በዛ ታውቃለህ። ቻቺ ታደሰ አለች የተባለች ዘፋኝ ነበረች። በጣም ነው የምንወዳት የነበረው። ቻቺ ተፈራ ነጋሽ ኤክስትሪምሊ አለ የተባለ አርቲስት ሙሉ ቀን መለሰ እስካሁን ድረስ ሙሉ ቀንን የሚያክል አታመጣለኝም። በጣም ይችላሉ። በጌታ ስትቦት ዘሪቱ ራሱ ዘሪቱ ዘፈኖቿ አስታውን ዘፈኖቿ የተለዩ ናቸው እና እግዚአብሔር አምላክ ሲያገኝህ የዓለም ነገር አይሞቀ አይበርድ። እኔያው ሽቀላ አይታሰበኝም። ህይወት ነው የሚታሰበኝ ህይወት ሂሩት በቀለ ብዙ አርቲስቶች አሉ እና እጅግ የሚደንቁ የሚደንቁ የሚደንቁ የሚደንቁ ወንጌላውያን ተፈጥረዋል። ግን ምንድን ነው ምለው ሰዎችን አሁንም አትዩ፣ ጥበቡ ወርቅዬ ሊሰናከል ይችላል። ሰው ነው። ቻቺ ሁላችንም፣ እኔም ሌሎቻችንም ሰው ነን። ዓይናችን ወደ ቀራንዮ ላይ ወደ ተሰቀለው ነው ማድረግ ያለብን። ወደ ሰው ካደረግ፣ እንጠፋለን። የሰው ነገር ሁሌ ያጠፋናል። መኑ አይናችን መሆን ያለበት ወደ ክርስቶስ ወደ ክርስቶስ፣ እንሆን ሙሉ በሙሉ ነገሮችን ይቀይራል ብዬ አስባለሁ። እነ ፓስተር ዳዊት ይመጣሉ፣ ደስ ነው የሚላቸው። በወንጌል ለሆነ ሰው በሙሉ ሰው አብሮ ነው የሚሆነው። በዚህ በዚህ ፍቅር በመስጠት ጴንጤን የሚያክል አታመጣም v እየጠላውም ይወዳል። ጴንጤ የሚደብረው ነገር የጴንጤ እየጠላው፣ እኔ በጌታ ወዳለሁ በሌላው የለም። በጌታ ፍቅር ወዳለሁ በሌላው ሚል የለም። እንደ እንዳልክ የጻፍላል ደብዳቤ አባቴ ቤተክርስቲያን ግቢ ውስጥ ትገኝና ለሚደርስብን ማንኛውንም አይነት አደጋ ኃላፊነት ቤተ ክርስቲያኑ አትወስድም፣ ትባላለህ። ከሽከሽ ሆኖ የሚያስወጣል። እርግጠኛውኝ የምነግርህ ጴንጤን ሙልጭ አድርገህ ቸርቻቸው ውትሄድ እንወዳለን ነው የሚልህ። መስጊድ ሂድ እስቲ ተሳድበ ሙልጭ አድርገህ እስልምናን ሰድበህ ሂድ እስቲ መስጊድ። ሁለት ሆነህ ተገነጣጥለህ ትመጣለህ። ሁለት አንገት ለብቻ ሰውነት ለብቻ ቁጭ አረጉልህ ያለህ ነጣጥለው አባት ከመጣት ትመጣለ ሰንጠቅ አርገች ከአንገትሽ በላ እዛ ጋ እዚ ጋ ትቀመትና ትመጣል። ጴንጤ ጋር ሂድ ሙልጭ አርገ ሰድባ ግባ። ወይም እንኳን ደህና መጣ ወንድማችን እና ግባ ና ጌታ ይወዳል። ስለዚህ የጌታን መንገድ የተከተሉት እግዚአብሔር ፍቅር ነው የሚለውን የሚገልጸው አብዛኛው ጴንጤ ይገልጿል። መቋሚያ የለ፣ ሸልቶ የለ፣ ምን የለ። ስለዚህ ለዛ ነው ጴንጤ እየበዛ የሚሄደው። ፍቅር ፍቅር ያለበት ነገር ላይ እግዚአብሔር አለ። ስለዚህ ትበዛል። ገፊ ከሆንክ አሳዳጅ ከሆንክ አስፈራሪ ከሆንክ ገስዋት ዩዳል። ወንጌላውያን ይችላሉ። ትግስት አላቸው፣ ፍቅር አላቸው። አይገፉም። ስለዚህ መበርታት እጅግ ደስ ይላል። በጌታ ስትበረቱ እንዳልኳችሁ አሁን የምለው እኔ አይገባኝም ነበር። እኔ አይገባኝም እነሱ ብዙ ጊዜ ተሰብኳል ስለ ጌታ ገብቶኝ አያውቅም ነበር። አሁን ግን እየገባኝ ሲል ለካ የጌታ ፍቅር ሲነካ ነው። ጣዕሙን ስታውቀው ነው ምን እምትሆኑ። ጣዕሙን ስታውቂው ይሄውን ላይወትን ኖራችሁት ምንም በረከት የለም። ከልኩ ለማያልፍ ህይወት፣ እውነቴን ነው የምናገረው። ከልኩ ለማያልፍ ህይወት አስሩን መርገጥ ያ ነው ያደክማል። እውነቴን ነው ያደክማል። ስለዚህ ሰላሜን አገኘ። አሁንም በፍቅር ስበኩ ፍቅርን የመሰለ ነገር የለም።